የአልበርት አንስታይን ድንቅ አባባሎች። ፍጹም የማይመስለውን የሚሞክሩ ሰዎች የማይቻለውን ሁሉ የሚችሉ ናቸው። ሞትን መፍራት ማለት ተገቢ ባልሆኑ ፍርሃቶች ሁሉ መንቦቅቦቅ ማለት ነው። ምንም ስጋት የሌለበት ሰው ቢኖር የሞተ ሰው ብቻ ነው። የአመለካከት ድክመት እየቆየ ሲሄድ የባህሪ ድክመት ያመጣል። ቅዱሱን ጉጉትህን አትጣለው አጠበቃህ ያዘው። ሴቶች ብዙ ጊዜ የሚጨነቁበት ወንዶች ጨርሰው በረሷቸው ነገሮች ላይ ነው። ወንዶችም ብዙ ጊዜ የሚጨነቁበት ጉዳይ ሴቶቹ በማያስታውሷቸው ነገሮች ላይ ነው። ተፈጥሮን በጥልቀት ተመልከት፣ ያን ጊዜ ሁሉንም ነገር በተሻለ ትረዳዋለህ። ጎበዝ ሰው ችግሮችን ይፈታል፣ ብልህ ሰው ግን ችግሮቹ መልሰው እንዳይፈጠሩ ያስወግዳቸዋል። ምክንያታዊነት ከአንድ ቦታ አንስቶ ወደ ሌላ ቦታ ሊወስድህ ይችላል። አይነ ህሊና ግን የትም ይወስድሃል። ዋጋ ያለህ ሰው ለመሆን ሞክር እንጂ ስኬታማ ብቻ ለመሆን አትሞክር። መቀራረብ በፍቅር ለመውደቅ ዋስትና አይሆነም። ስኬታማ ለመሆን ከፈለግ፣ የስኬት ፍላጎትህ እወድቃለሁ ብለህ ከምትፈራው ፍርሃትህ በእጅጉ የበለጠ መሆን አለበት። ደስተኛ ህይወት ለመኖር ከፈለግ አንተነትህን ከሰዎች ወይም ከነገሮች ጋር ከማወዳደር ይልቅ ከግብህ ወይም ካላማህ ጋር ራስህን እሰር። እብደት ማለት አንድን ነገር በተመሳሳይ ዘዴ ደግሞ ደጋግሞ በመስራት የተለየ ውጤት መጠበቅ ማለት ነው። አንድን ነገር በቀላል መንገድ መግለጽ ካልቻልክ ነገሩን አልተረዳኸውም ማለት ነው። ሙከራህን እስከምታቆም ድረስ በሕይወትህ አትሸነፍም። ትምህርት አእምሯችን የበለጠ እንዲያስብ እንጂ ጥሬ ሐቆችን ለመለማመድ አይደለም። ዓይነ ሕሊና ከእውቀት የላቀ አስፈላጊ ነው። ሁሉም ሰው ብሩህ ጭንቅላት አለው። ነገር ግን አሳን ዛፍ መዝለል አይችልም ብለህ ችሎታውን ካጣጣልከው በሕይወትህ ሙሉ አሳ ደደብ እንደሆነ ታስባለህ። ስህተት ሰርቶ የማያውቅ ሰው ምንም ነገር ሞክሮ አያውቅም ማለት ነው። ሰላምን በጉልበት ማስጠበቅ አይቻልም። ሰላምን ማስጠበቅ የሚቻለው በመግባባት ብቻ ነው። ውድ የቻናል ላይ ቤተሰቦች የአልበርት አይንስታይን ድንቅ አባባሎች ጥቂቶቹ እነዚህን ይመስላሉ። በሌላ ቪዲዮ እጅግ አስተማሪ የሆኑ የአልበርት አይንስታይን ንግግሮችንና እንዲሁም ሌሎችንም ከመጽሐፋቸውም በመነሳት በርካታ ቁም ነገሮችን በቻናላችን እናቀርባለን። ሰናይ ጊዜ ተመኘን።